ሶስተኛው የዓለም ጦርነት በምን እንደሚነሳ ጦርነቱ ሊሆን የሚችለው በእንጨትና በድንጋይ ነው። ኒውክሌር ከተተኮሰ ደግሞ አሁን የምታየው የዓለምን ስልጣን ሙሉ በሙሉ አውድሞት ሰዎች ምን ያህል አስጨናቂ ሶስተኛው የዓለም ጦርነት ሊሆን እንደሚችል ያሳያል። አይበለው። በቃ አንድ መሪ ብቻ አንድ በተን ከተጫነ ምን ዓለም በሰከንድ ውስጥ ምን አይነት ቅርጿ ሊለወጥ እንደሚችል ማሰብ። መንግስት በመንግስት ላይ ይነሳል። ስለዚህ ነገሮቹ ካሰብነው በላይ ሄደዋል። ስፔስ ፎርስ ደግሞ ስታስብ ስፔስ ላይ አሁን ጦርነቱ ምን ሆነ ማለት ነው። ከላይ ወደ ታች ሊሆንብህ ነው ማለት ነው። አውቅም ይላል። አራተኛውን ግን አልፌ አውቃለሁ አለ። አራተኛው የዓለም ጦርነት ከተነሳ ጦርነቱ ሊሆን የሚችለው በእንጨትና በድንጋይ ነው። የተረፉት ሰዎች እንጨት ድንጋይ አንስተው ወደ ጋርዮሽ ሥራት ይመለሳሉ፣ እንደ ወደ ቃይል ዘመን ይመለሳሉ እና አራተኛው ፊልሚው በእንጨትና በድንጋይ ነው በማለት ያስቀምጣል። ሶስተኛው የዓለም ጦርነት በምን እንደሚነሳ አላውቅም ይላል አራተኛውን ግን አልፍ ያውቃለሁ አለ። አራተኛው የዓለም ጦርነት ከተነሳ ጦርነቱ ሊሆን የሚችለው በእንጨትና በድንጋይ ነው ፊልሚያው ይላል። ምን ማለት ነው? ሶስተኛ የዓለም ጦርነት የሚነሳው ከተነሳ ኒውክሊየር ነው። ኒውክሊየር ከተተኮሰ ደግሞ አሁን የምታየው የዓለምን ስልጣኔ ሙሉ በሙሉ አውድሞት ሰዎች ወደ ኋላ የተረፉ ሰዎች እንጨት ድንጋይ አንስተው ወደ ጋርዮሽ ሥርዓት ይመለሳሉ፣ እንደ ወደ ነቃይል ዘመን ይመለሳሉ። እና አራተኛው ፍልሚያው ነው በእንጨትና በድንጋይ ነው በማለት ያስቀምጠዋል። ይሄ ምን ያህል አስጨናቂ ሦስተኛው የዓለም ጦርነት ሊሆን እንደሚችል ያሳያል። አይበለው በቃ አንድ መሪ ብቻ አንድ በተን ከተጫነ ምን ዓለም በሰከንድ ውስጥ ምን አይነት ቅርጿ ሊለወጥ እንደሚችል ማሰብ። ለዚህ ነው ጦርንም የጦርንም ወሬ የተሰማላችሁ መንግስት በመንግስት ላይ ይነሳል አለ። አሁን በዚህ ስንደነቅ እንደው ማለት እንዲሁ ሚን ላይ ደረሰን ስንል አስታውሳለሁ። ታህሳስ አስር 2012 ላይ ዩናይትድ ስቴትስ እዚህ ላይ ማየት ትችላለን፣ ስፔስ ፎርስ አቋቋመች። እንግዲህ ሌላ ኃይል ማለት ነው ስምንተኛ አሜሪካ ሰባት የጦር ብርጌድ አሏት በባህር በየብስ በምን በምን በምን ምንለው ማለት ነው ስምንተኛ ጨመረችበት ስምንተኛው ምንድነው የአሜሪካ የጦር ኃይል ስፔስ ላይ ያለ ማለት ነው ስፔስ ፎርስ በቃ ስፔስ ፎርስ ደግሞ ስታስብ ስፔስ ላይ አሁን ጦርነቱ ምን ሆነ ማለት ነው። ከላይ ወደ ታች ሊሆንብህ ነው ማለት ነው። አንተ አሁን እዚህ ነው እዚህ የምትታኮስ ፊት ለፊት ያለው ነው እኛ የምናውቀው። ከላይ ነው ሊሆን የሚችለው ነው ጦርነቱ። ስፔስ ፎርስ አለ ለ ስፔስ ሲባል ደግሞ ምን አይነት ውጊያ ሊኖር እንደሚችል ስፔስ ላይ አስበው። ለምሳሌ ሳተላይቶችን ለምሳሌ ከጥቅም ውጭ ቢያደርግብህ መገናኛ ስልክ መደወል አትችልም። ሁሉም ነገር የምድር ይሄ የምታደርገው ነገር ሁሉ ዝግዝግዝግት ነው የሚለው ሁሉም ነገር እኮ ከስፔስ ጋር ተያይዟል። አሁን አንድ ሰው ስፔስ እንዴት ምን ይሰራል ይላል። ኖ ኖ ግንኙነቱ ሬዲዮ ባለ፣ ቴሌቪዥን ባለ፣ ኔትወርክ ባለ ሁሉም በሆ ወደ ሆ በሚመጥቀው ሳተላይት ነው እና ስፔስ ፎርስ በጣም ከባድ ነው ከባድ ነውና፣ ስምንተኛ ብርጌድ አድርጋ አቋቁማለች። በዚሁ ላይ ደግሞ እንደገና በዘመናችን ምን ተጨመረ? ኤአይ ተጨመረ፣ አርቲፊሻል ኢንቴሊጀንስ እ ደግሞ ምን ሊያደርግ እንደሚችል አስበው። አሁን እሺ፣ ግድ የለም በሰው ሲስተሙ በሰው ሊታዘዝ ይችላል። ነገ ተነገ ወዲያ ሀክ ይደረገ ይነገር ሀከርስ እጅ ቢገባ ምን ሊሆን ይችላል ብለታል። እንደፈለጉ ያዙታል፣ ለጥፋት ያዙታል ማለት ነው እንዴ። በጣም እንጂ በጣም ከባድ ነው ከባድ ነው። እንደ ሚሊተሪ ሮቦት አሁን እዚህ ላይ ማየት እንችላለን። ሚሊ እንት ሮቦቶቹ እንደ ሶልጀር እዚ እንደሆነ ተርሚኔተር ፊልም ልጅ ሆነንም ስንመለከት ኦርኖልድ ሸዋዚንገር የሚተውንበት ነው። የጀምስ ካሜሮን ነው ዳይሬክት ያደረገው። በቃ የሚደንቁ ነው የሮቦት ወታደሮች እዛ ላይ የምታየው ማሽኖች ማለት ነው። እና እነዚህ ነገሮች በሃሊውድ ላይ ስናያቸው እንደ ታራ ወይም ሳይንቲፊክ ፊክሽን አድርገን ነበረ የምንመለከተው፣ ግን አሁን ባለንበት ዘመን ላይ እየተተገበረ ነው። እንደውም አሁን በጣም የሚገርሙ ነገሮች ሰዎች ከሮቦት ጋር የጥፊ ውድድር ሁሉ እያደረጉ አክቲቭ ሆኖ፣ አንዳንድ ሰዎች ደግሞ ትልልቅ ጋርድ ሁሉ አድርገው ስቴዲየም ላይ ማጫወት እንችላለን እና የሚገርምህ እኮ ነው ታዲያ፣ ከምን ጋር ነው ያለነው? ነው ጥቂት ጊዜዎች ብዙ ነገር ተገለባበጡ። ነው አሁን ትዝ ይለኛል፣ አንዴ አስተምር የነበረ ስለዚህ ጉዳይ እና ኢኦቲሲ ቻናል ላይ ኢንተርቪው ተደርጓል ቆይቷል። ግን ከሁለት አመት ውስጥ ይሄ ነገር ተገበር ነው የሚል ነገር ተናግረ እንደው ሶሻል ሚዲያ ላይ ቀነጫጭ ነው እያወጡት ሲያቀርቡ አይ ተተግሯል እኮ አሁን በቃ ተመስርቷል። ስለዚህ ነገሮቹ ካሰብነው በላይ ሄደዋል እንደው ምን ያኔ ይሄን ነገር ሳቀርብ መጽሐፍ ቅዱስ ያልተናገረው የለም በሚለው ነበር ያቀረብኩት በተለይ ትንቢተ ኢዩኤል ምዕራፍ ሰባት ቁጥር ላይ የሮቦት ወታደሮች እንደሚነሱ ማይቆስሉ ማይደሙ ወታደሮች እንደሚመጡ ቀድሞ ነው መንፈስ ቅዱስ ገልጾለት ነው የተናገረው ስለዚህ ዘመን ምን ይላል እንደ ሀያላን ይሮጣሉ ይላል አሁን ስክሪኑ ላይ ማየት ይቻላል። እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ላይ ይራመዳል። ከእርምጃቸው አያፈገፍጉም። ሰው ያፈገፍጋል፣ ኢሞሽናል ነው። እነዚህ ግን አያፈገፍጉም። አንዱ ከአንዱ ጋር አይጋፉም። ማለ ሰው ሲታኮስ እኮ ይጋፋል። ይሄ ግን ሲስተም ነው። በተዘረጋላቸው መንገድ ነው የሚሄዱት። ኤግዛክትሊ ሲስተም ስለሆኑ በደምብ ስክሩ ላይ ይታያል። በደምብ ደስ ይላል። ተመልካቾች እያዩት ነው። አንዱ ከአንዱ ጋር አይጋፉም ካለ በኋላ እያንዳንዱ መንገዱን ይጠበጥባል ይላል። እያንዳንዱ መንገዱን ጥጣ እያለ ሲስተሙ ተመልከት፣ እንዴት እንደ በሰልፍ መካከል ያልፋሉ እነርሱ ማይቆስሉ ይላል። ማይቆስል ወታደር ነው ማለት ነው። ወደፊት እንግዲህ ሰው ከሰው ጋር ይወፋ፣ ማሽን ከማሽን ጋር ነው የሚፋለም የሚችለው ማለት ነው። በከተማ የሚያኮበኩባሉ ይላል። በቅጥሩ ላይም ይሮጣሉ። አጥር ላይ መሮጥ የሚችል ሰው የለም። እነዚህ ግን በቅጥሩ ላይ ይሮጣሉ። ወደ ቤቶችም ይወጣሉ፣ እንደ ሌባ በመስኮቶች ይገባሉ ይላል። ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይን ጨረቃ የሚጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ ይላል። ይ ሚ ሰባስ በግልጽ ነው የነገረን ማለት ነው። ስለዚህ ይሄ ነገር እኛ ገና እዚህ ላይ ነን፣ ትንሽ ነገር ላይ ነን። አለሙ ግን እየሄደበት ያለው ርቀት ከባድ ነው ከባድ ነው። እና ጌታችን ስለዚህ ነገር ነው አስቀድሞ የነገረን ጦርንም ወሬ ትሰማላችሁ እኮ ማለቱ ወሬ ማለት እኮ ኒውስ ዜና ማለት ነው። እና የዓለም ሚዲያ ስትከፍት የጦርነት ወሬ በቃ መሰማቱ አይቀርም። ግን ጦርነቱ እንደ ድሮ አይደለም። እጅግ የረቀቁ መሳሪያዎች ይሄ ባዮፐንም አሉ እኮ ይሄ ባዮሎጂካል የሆኑ በጣም መጥፎ መርዝ የሆኑ ነገሮች እና ዓለም በክፋት ጥግ ላይ ስለዚህ ይሄ ሁሉ ነው። ምንም ልንል አንችልም። እንግዲህ ብቻ ጌታችን የተናገረው ምልክት፣ ሁለተኛ ምልክት ይሄ ነው። በጣም ይደንቃል ዶክተር ያው፣ የሚሆኑት ነገሮች በሙሉ አስቀድሞ ጌታ በምልክት የተናገራቸው የሰጠን ነው እየሆኑ ያለው። በተለይ የኤ አይ አይገርምም? በጣም ይደንቃል። ነቢዩ ዩኤል የጻፈው በጣም የሚገርም ነው። መረዘው የሚገርም መርዝ የሆኑ ነገሮች እና ዓለም በክፋት ጥግ ላይ ደርሱ ማለት ነው። ስለዚህ ይሄ ሁሉ ነው ምንም ልንል አንችልም። እንግዲህ ብቻ ጌታችን የተናገረው ምልክት ሁለተኛ ምልክት ይሄ ነው። በጣም ይደንቃል ዶክተር ያው የሚሆኑት ነገሮች በሙሉ አስቀድሞ ጌታ በምልክት የተናገራቸው የሰጠ ነው። ሆ በተለይ የኤአይ አይገርምም። በጣም ይደንቃል። ነቢዩ ዩኤል የጻፈው በጣም የሚገርም ነው።